ቤስት ፍሬንድ ማለት ወንድና ሴት ነው። ወንድና ሴት ቤስት ፍሬንድ መሆን ይችላል ወይ? ወይ? እሺ፣ ወይ በቆይታ ቢያንስ እንኳን የሚቀየር አይነት ምናምን ከሆነ የኔና አንቺ እንዴት አልተቀየረም ነው። እንግዲህ አብዛኛውን ጊዜ የምንገናኘው አብረን የምናሳልፈው እና በእንደዚህ አይነት ነገር ሆኖ እንዴት የቅርቡን። ድሮም እኮ በእጅ ያዙት ይባላል።

ቤተሰቦቻችን እንዴት ናችሁ ሰላም ናችሁ ወይ እንዴት ከረማችሁልን እኛ ደህና ነን አለን ይመስገን ሁሉ ሰላም ነው ወይ አለን ቆይታ እንዴት ነው ከጾሙ ጋር ከስራው ጋር እና እኔ ደህና ነኝ አለው ሚኪም ደህና ነው እፁብም ደህና ናት ሌላውም እያለ ይቀጥላል ሁሉም ደህና ናቸው አለን ዛሬ እኔና ሚኪ በሆነ ነገር ተከራከርንና ረዥም ሰዓት በጣም ረጅም ሰዓት ከምታስቡት በላይ ክርክሩ ወደ ጭቅጭቅም ሄደ እና ሀሳቡ ምንድ ነው መሰላችሁ? ለእናንተ ላጋራችሁና እስቲ እናንተን ፍረዱን። ከዛ በኋላ ደግሞ ጽቤም ትመጣለች፣ የጽቤንም ሀሳብ እንሰማለን። ከዛ በኋላ እንግዲህ ወይ እንደ ነገሩ መጨረሻ ላይ እናንተ ፈርዳችሁ ሀሳብ ትሰጡበታላችሁ፣ በደንብ እንወያይበታለን። አንገብጋቢ ጉዳይ ነው፣ አገራዊ ጉዳይ በሉት እንግዲህ። ከዛ ማየት ተናነስ ነው ቤስት ፍሬንድ መሆን ይቻላል ወይ የሚል ጥያቄ ተነሳና እኔ ረጅም ሰዓት ተከራከርንበትና እንደዛ ላይ አሁን ሚኪ አይቻልም በሚለው ድርቅ ድርቅ ብሏል። እኔም ይቻላል ምን ችግር አለው ብዬ በደንብ ተሟግቻለሁ። እንደ ምሳሌም እኔና ጾቤን ለት መጥቼ ያው እንደዛ አይደለም በዚህ ሁሉን ሰዓት እንኳን በዚህ ሁሉ ቆይታ ምን አለ ሌላ ነገር ሽረፍ ያለብ ነገር አለ ወይ? ይቻላል፣ ቀላል ነው። ይሄ ያው አሳማኝና አሳማኝ የሚሆን ነገሮች አሳብ አሉ አከራካሪ ግን፣ አንድ ምሳሌ በቃ የኔን የኔን አይጾብ ብቻ ነበር እንትን ያልኩለት ብቻ። በሱም አልቀበልም ብሎኛ ያለው ያለ ነው። ካሁን እና እስቲ እናንተስ ምን ትላላችሁ? መጀመሪያ ከዛ በኋላ ደግሞ እፁብ ስትመጣ ደግሞ የእሷም ሀሳብ ምንድን ነው የሚለውን እናያለን ማለት ነው ሚኪ ሀሳብን አልቀየርክም አይደል አልቀየርክም እሺ እና የዛሬው ክርክራችን በዚህ ርዕስ ላይ አድርጉ ከዛ በኋላ ደግሞ ያው ለአሸናፊው ምንድን ነው ግን ቅጣታችን ምን እንቀጣ እሺ ምሳና ራታ አንተ ጋር ነኝ ይኸውልህ እንዳትረሳ ልክ ቤተሰብ በአብላጫው ኮሜንት ላይ ያለው መታልሽ የጀግና አቀባበል ምን ሰርቼ ነው አቴ ምን ሰርቼ ነው እንደ ምን አለሽ ጽቢ ሰላም ነው ወይ ካሜራ ዛሬ ይኖራል እንዴት አየሽ እየራኩኝ ነው እና ከቤተሰብ ጋር ትልኬ ዚህ ዘን ብቻዬንማ እዚህ ባሎ ካሜራ ይኖራል ብዬሽ አልጠበኩኝም። ሰላም በይ እሺ። ካሜራ ይዤ ነው የጠበኩት። አየሩ ደስ ስለማይል ዝናብ ዘንብ ነው ዝናብ ዘንብ ስለሆነ ለምን ጠሩኝ እዚህ ድረስም አላልሽም። አቻኩዬ ነው የጠራሁት። አሯሩ ጫዬ ነው ያስወጣሁት። ምንች ምን አጋጥሞት ነው ሀቢቢ ብዬሽ። ታዲያስ። በዛ ላይ እንደዚያ ዓይነት ግሪን ኤሪያ ውስጥ ያው ለነገሩ ሰፈሪ ስለሆነ አያሳስብም። በምንም አካባቢያችን እንደዚህ በአረንጓዴ የተሞላ ነው። በነገራችን ሰፈሪ አትንታ ስላለች ትንሽ ራቅ እያልኩኝ እንደዚህ አይነት ግሪን ኤሪያ እየፈለግኩኝ መጥራት ጀመር። ያለው የካፌ አስቸጋሪ የሆነ ሻይ ቡና ምናምን ስለው ሰፈር እየቀያየረ እየጠራኝ ነው። አረንጓዴ ተክል ያለበት አካባቢ አላልኩም። ሆኒ አይ፣ ወደዛ አካባቢ ትንሽ ሰው በዛ ና። እሺ፣ ሆንልህ። ሰላም ውድና የተከበራችሁ የእኛ ፋሚሊዎች እንዴት ናችሁ? ሁላችሁም ባላችሁበት ሰላም እንደምትሆኑ ባለሙሉ ተስፋ ነን። አብረነታቸው አይለይም። አሜን። እንደዛ ከሆነ የሚባል አሜን ብለናል እና እፁብ፣ ዛሬ እንደ ዳኝነትም ሆነሽ ግን ደግሞ የታሪኩ ባለቤትም ሆነሽ አንቺም ተጠያቂ ሆነሽ አንድ ሀሳብ እኔና ሚኪን ሲያከራከረን የዋለ ሀሳብ አለና እሱ ላይ አንድ ዳኝነቱ እንደሁም ያንቺ ይቅርና በቤተሰቦቻችን ይሁንና፣ ዳኝነቱን እሱን ለእነሱ እንተው። ከሀሳቡ በፊት ግን ማለት ነው ዝናብ ዘንብ ነው፣ ብርድ ነው እና ሁልጊዜ እንደዚህ ሆኜ መስራት አልፈልግም። በዛ በኩል እምጣ ለመታቀፍ በምን በዛ ወይ በእናው ይመችሃል። ማይኩን በዛ አድርገህ አቅፋይኝ ነው። ምን የምንጨርሰው ይገዛ ዝናቡ ሲዘንብ፣ ወይኔ ብርዱስ! እንደዚህ ማንቀጥቀጥ ደግሞ አያውቅም። ከሚገርመው ነገር ሸሚዝ ራሱ ወይ ጃኬት የለም። አውልቄ የሚሰጠው ነው ሳይ፣ ሹራብ ነው ያደረገው። ለዛ በማቀፍም ቢሆን እና አስተካክለው ቢሆን በዛኛው ጋር ጋር ነው ማይኩን። እንደዛም ተሻለ። እንደዛ ስናወራ ነው ጥሩ። አሁን ሰፈሩ ሰላም ነው። እረጂን እንዲያአስቀምጥ የተባልክ ነው የምትመስለው። ሰፈሩ ሰላም ነው አሁን። ሰላም እንዴት ነሽ? አረ ጉዴ አሁን ሰላም ማውራት ይችላል። አሁን ይገባኛል በደንብ ሀሳብሽ። ኦኬ አሁን ልጀምርልሽ አ እሱ በይ። ወይ እኔና ሚኪ በምን ተከራከረን መሰልሽ እ ቤስት ፍሬንድ መሆን ይቻላል ወይ ሴትና ወንድ ቤስት ፍሬንድ መሆን ይችላል ወይ በሚል ሀሳብ ለወደ ማንም አዳላት አስችም የኔንም ሀሳብ አልነግርሽም የሱንም አልነግርሽም። ግን ደግሞ እመኝበትና በደንብ ቢወልሽ በደንብ አጽንኦት ሰጥተሽ በደንብ ሀሳብሽን ታቀርቢያለሽ አስይዘናል ቁማር ሚኪ ቁማርተኛ ነው ምንም ሆነ ምን ያንተ ሀሳብ አሁን እንደዚህ እያወራሃኝ ከሆነ አቅፋ ያንተ ሀሳብ ነው ትክክል እና እንዴት ነው ሚኪ ነው ልክ ሚኪ ነው ትክክል እጅህ ነ በአታወርድ ይሻላል ነበር ማለት ኤልያስ ነው ትክክል ሚኪ ምንም ማድረግ አልችል ሁለታችሁም ትክክል አይደላችሁም ብዬ ሄዳለሁ። ሀሳቡን እሺ፣ አይ ሀሳቡን እሺ፣ ልስማሽ ቅድሚያ ነው እ የትኛው ነው መሆን ይቻላል አይቻለም? ቤስት ፍሬንድ እጅህን አውርዳ አታውራም እኮ ዛሬ ነው። እሺ አሁን ሀሳቤ መግለጽ ይችላል። ቤስት ፍሬንድ ማለት ወንድና ሴት ነው። ወንድና ሴት ቤስት ፍሬንድ መሆን ይችላል ወይ አው ማይም ይሆናል ማለት እንደ ሁኔታው ነው። ለምሳሌ እኔ እናንተ ቤስት ፍሬንድ ነው፣ ሶ እኛን ስታይ ማለት የሰውየ ሁኔታ ይወስነዋል፣ የሁለቱም ሁኔታ ይወስነዋል ባይ ነኝ። አንዳንድ ጊዜ ቤስት ፍሬንድ ከባድ ነው፣ እንጃ ለመመለስ ይከብዳል። ግን እሺ ሞር እንትኑ ፕሮባብሊቲው እንትን መሆን ነው ባይሆን ቤስት ፍሬንድ በሆንክ ክሎዝ በሆንክ በተቀራረብኩ ቁጥር ነገሮች ሊቀየሩ ይችላሉ። ኖ ማለት አብዛኛው ሰው ላይ ቆይቶ ቆይቶ በጣም ግንትን፣ ሲበዛ መቀራረቡ ሲበዛ ምናምን ምናምን ወደ ሌላ መንገድ ሊያመራ ይችላል ባይ ነኝ። የፋሚሊዎች ሀሳባችሁን አጋሩኝ፣ ትክክል ካልሆንኩኝ። እንደኔ ሀሳብ ግን እየሄደ እየሄደ እየሄደ ያው ቤስት ፍሬንድ ሲባል ኤቭሪቲንግ አይደለ የጋራ የሚሆነው ማለት ሚስጥርህንም ምንም በቃ ሁሉ ነገር ነው የምትጋራው እና ይሄ መላመዱ መላመዱ እየቆየ እየቆየ ይሄድና ምን ምናልባት ወደ ሌላ ነገር ሊቀየር ይችላል የሚለው ሀሳብ አለ። አብዛኛው ጊዜ ግን ደግሞ አንዳንድ ሰዎች ላይ ደግሞ ቤስት ፍሬንድ ሆነው በጣም አሪፍ ሆነው የሚቆዩ ሰዎች አሉ። ግን በሁለቱም ሳይድ ነኝ እኔ መሆንም ይችላል ላይሆንም ይችላል የሚለው ሀምሳ ሀምሳ። እርግጠኛ መሆን አልችልም። በዚህ እስካሁን ማንም ያሸነፈ የለም ሀምሳ ሀምሳ ነው ይቁረጥልህ ሚኪ ማን ነው አንተ ምናምን። እኔ መሆን ይቻላል። ለዛውም እንደ ምሳሌ የሚያቀረብኩት ይኸው እኛን አታይም ወይ ይህ ሁሉ ጊዜ እንኳን እያለ የተቀየረ ነገር የለም ምንም መንገድ የሳተ ነገር የለም እና እኛን አታይም ወይ በሚል ተሟገትኩኝ። ሚኪ ደግሞ የሚጠረጥረው ነገር አለ። ይሁን የሚሆን አላቅም ወይ እኛን አልታየ ነው የሚሆን አላቅም እኛን አይሆንም እንዴት ምን አሰበ ነው። እንደዚህ ዝም ብትል ይሻላል እና አልተዋተለስም። ስለዚህ የኛው ፍርዱን እኔም ወደ ቤተሰብ ያዘርኩት ለዛ ነበረና፣ እኔ ይቻላል ባይ ነኝ። እሱ ደግሞ ያቀረበበት መስፈርት ያው አብሶ በዋናነት እሱም ያነሳው መላመድ እስካለ ድረስ አለ መላመድ ደግሞ ያው አንዳንዴ ልክም ስላለው ቀረቤታ አሁን እኔና ጾቤ ስንገናኝ በሆነ ጊዜ ወይ ምሳ ሰዓት አብረን ምሳ ከበላን፣ ወይ ካልሆነ ደግሞ እንደዚህ ማምሻ አካባቢ አንተም ባለህበት ነው። እንግዲህ አብዛኛውን ጊዜ የምንገናኘው አብረን ምናሳልፈው እና በእንደዚህ አይነት ነገር ሆኖ እንዴት የቅርቡን። ድሮም እኮ በእጅ ያዙት ይባላል። አንተ ምን ዋነው ቆይ፣ የለጹ ጓደኛ ቤስት የምትለው የምትለዋ ስትገባ ነው ከኔ ጋ የሚለይ ናይ? እሺ ቆይ በቆይታ ቢያንስ እንኳን የሚቀየር አይነት ምናምን ከሆነ የኔና አንቺ እንዴት አልተቀየረም? እንደየሰው ፐርሶናሊቲ ነው ማለት። ጅን ስታወርድ ይጠፋል፣ ይጠፋል። ዝናብ ጀመረና፣ ዝናብ ጀመረ እና እንትን ነው። የኔና ያንቺ እንዴት አልተቀየረም? እንዴት አልተቀየረም? ለምንድን ነው ያልተቀየረም? ምን አይነት ጥያቄ ነው? አይ ለሱም አሪፍ መልስ ይሆናል። ለቤተሰብም በደንብ ያግዝና ወደ አሸናፊው እመጣ አለውና ወደዛ አካባቢ አንታሁን፣ ጓደኝነትን ወደ ፍቅር መቀየር ይቻላል? አይ ጥያቄው በመላመድ በአብሮ ቆይታ በምን ይቀየራል? ከኔና ካንተ ጋር ስላገናኘህብኝ ከበደኝ መመለስ ግን እንትን ነው ይሄ ልክ ሌላ ሰው ምድር ነው የሚባለው። በጄነራል ልመልስ ማለት ኖርማል ጓደኝነት ኖርማል ጓደኛ ሆነው ኦር ደግሞ ቤስት ፍሬንድ ሆነው ወደ ፍቅር መቀየር ይቻላል። ቀደም ብያ ያለው ፐርሶናሊቲ ይወስነዋል። ግን ደግሞ ፍቅረኛ ሆኖ ነው ወደ ጓደኝነት መመለስ ከብዳል። አንዳንድ ሰዎች ፍቅር ላይ ረጅም ጊዜ ቆዩና ምናምን፣ ከዛ ብሬክታ ተሻረጉ ኖርማል ጓደኛ አይሆንም እንደዛው ሆኖ ወደዛ መቀየር በጣም ከባድ ነው። ግን ጓደኛ ሆነ ተላምተህ፣ ተግባብተህ ምናምን ወደ ፍቅር ብትቀይረው ሞር አሪፍ ይሆናል። በደንብ የምታውቀው ሰው ነው ምናምን ከዛ መላመዱ ማለ ኤቭሪቲንግ ፕላን ታይ አይከብደኝም ምንም ነገር ከባድ ሙሉ ነገሩን በጓደኝነት ወቅት ወቅት ጠንቅቄ አውቀሃለሁ ምናምን ሱ ያንን ወደ ፍቅር ብትቀይረው ሌላ የማታውቀው ሰው ከመግባባት ቤስት ፍሬንድ ፍቅረኛ ባደርገው ሞር አሪፍ ጥምረት ይሆነዋል ብዬ ነው የማስበው። ያው ዋናው ነገር የሚለው ፐርሰናል አልተቀየረም። ያ እኔ ልክ ነኝ ማለት ነው፣ አንተ ልክ ሆነህ አይደለም። እኔም አልተሳሳትኩም፣ አንተም ልክ አይደለህም። ስለዛ ይህንን ነገር የሚወስነው ማነው? ቤተሰቦቻችን፣ እያንዳንዱ ነገር ይወስናሉ። ስለዛ ከዚህ በኋላ ያለውን እንግዲህ ምን ይባላል እነሱ ይፍረዱ። ኮሜንት ላይ አስቀምጡልን። ይሄን ነገርም እና ዝናቡም ሳይብስ እኛ ምን ይድ ይሻላል፣ ምን ነው የሚያስቀምጡልን? ክልጣ እሺ፣ ውሳኔው ነው ይቻላል፣ አይቻልም። የግል ሀሳባቸው ነው እነሱ የሚያስቀምጡት ይሁን። ከዛ በድምፅ እንቆጥራለን። ማነው ሌላ ሰዎች ሌሎች ሰዎችን ከሚግባቡና ሌላ ሰው ከሚግባቡን አዲስ እና አብሮ ከሚሆኑ ጓደኛ ሆነው በደንብ የሚቀርቡትን የሚያውቁትን ማንነቱን በዚህ ሰዓት አውቅ ረጅም ጊዜ ነው። አሳፍር አፍርኩኝና እነሱ ዝናብ እየዘነበብኝ ገጠፃ እያደረኩኝ እና እንደዛ ሲቀየር ኖርማል። ስፍራ ሳይኖር ትመልካች ስንጫወት ያኔ ሆነን እኔና አንቺ በአንድ ልብ አርፈን በአንድ ልብ አርፈን አብረን የሰማነው የፍቅር ዝፍን

በሱ ላይ ምናልባት ያለንን ነገር ትንሽ ስለሚያውቁ ቤተሰብ በፈጠረብኝ ነገር ነው። እኔም ኮሜንት ላይ የሆነ የሆነ ነገር ይሸታል የሚል ነገር አለ እና መቀየር ይቻላል አይቻልም አላውቅም። ብቻ ዝናብ አይዘንብብሽ አይደል? እንደዚህ መርሲ እና መርሲ መልስ ናቸው። መቀየር ይቻላል አይቻልም ሀሳብ አዎ የተቀየረም እናውቃለን በደንብ አይተናል። አለ ማይቀየርም አለ በዛው ዘርቁ ሁለቱም በተለያየ አይነት የህይወት መንገድ ሲሄዱ አይተናል። ስለዛ ይሄኛው ላይ አምሳ በአምሳ እንዳለነ የመቀየር ድሉ ግን ሰፊ ነው እና ፍረዱን እናንተም ችላት ወንም ዝማ ፍረዱ ከዛ ባለፈ እንግዲህ ሚኪ ምሳና እራት ለመጋበዝ ተዘጋጅ። እኔም ባለ ሚኪ ታበለን ደ 50 አይ የቤተሰቦችን ስለማ ረዱኛል። እነሱም ካጋጠማቸው ነገር ደግሞ ከኔ ጋር ተመሳሳይ መስለኛል። ወደ ሚኪ እሱ ከአንዳንድ ፍራቸውም ቤስት ፍሬንድ መሆን አይቻል የሚለው ቤስት ፍሬንድ የሆኑላ ሁሉም ወደ ፍቅር ይቀየራልና አላልኩም

አቅፌ ያው ዝናቡ ነው፣ ሌላ ጊዜ ወዝወዝ ነው ማረግሽ። ፋሚሊዎች፣ እኔ በፀሐዩም በብርዱም ሲሆን ደስ ይላል። ስራት ይሄንን ከቻልኩ ቁረጠው። ቃል ለይገባችሁ እንዳይመስላችሁ ኮሜንት ላይ እናንተ ናችሁ የልብልብ የምሰጡት ኮመንት ላይ ድጋፋችኋለኝ። ኮመንት ላይ ብዙ ነገር አታብዙ። በቃ እንቁጠርበት እንቁጠርበት፣ ሀሳብ ብዙ ነገር አይሆን። ኮመንት ላይ ብዙ አታብዙ፣ ሀሳብ እንቁጠርበት። እሺ አንተ ነገር ናቸው። አንተም አያሳስብህ። ቻው ዝናም ነው። ለማንኛውም እስከ መጨረሻው ድረስ አብራችሁን ስለነበራችሁ ከልብ ከልብ እናመሰግናለን። የዚህ ቤተሰብ አባል ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ላይክ፣ ሼር እያደረጋችሁ ኮሜንት ላይ ደግሞ አዊ ሊያስለክነ የሚለውን ሀሳብ እየገለጻችሁ እየጻፋችሁ ይለኛል። አብሮነታችሁን አሳዩ። ሚኪ እንዲህ እንዲህ እያደያ አይቻልም እንደሱ